በመሀል ቦሌ የሚገኘው ሳይታቸው ላይ ዲስካውንት አድርገዋል የሚል መረጃ ደርሶን ዛሬ በዴማ ወቅ ተገኝቻለሁ። ያለውን የካሬ አማራጭ፣ ዋጋውን፣ እንዲሁም ዲስካውንቱ ያለው የሚለውን ወደ እናንተ ማድረስ ይሆናል። እኔ ደናይ፣ ቻናሉ ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ አብራችሁን ቆዩ። እንዴት ነሽ? ሰላም፣ እንዴት ነሽ? አረፍበይ። እሺ፣ እንግዲህ አዲስ ነገር አለ የሚል መረጃ ሰምቼ ነው ብቅ ያልኩት። ምንድነው አዲስ ነገሩ? ግን በቅድሚያ ራሽን ከማስታወቅ እንጀምር። እሺ፣ የኔ ኦላንት እባላለሁ የዴማ ሆፕ ሪል ኤስቴት ውስጥ የሽያጫ አማካሪ ጫማ ነኝ። እንኳን ደህና መጣችሁ። እንኳን እንደናቀው። እሺ፣ በመግቢያ እንዳልኩት አዲስ ነገር አለ የሚል መረጃ ደርሶ ነው ብቅ ያልኩት። ምንድነው አዲስ ነገሩ ስቲሱ እሺ በመጀመሪያ ያው እንኳን ደህና መጣችሁ ወደ ዲማ ሆፕ ሪል ስቴት። አዲስ ነገሩ የቦሌ ሳይታችን ላይ ከዚህ በፊት የምመታቸው አይታች ውስጥ ነበረው ኦልሞስት አሁን ስትራክቸሩ ሙሉ ለሙሉ ጨርሰናል። የንግድ ሱቆቹን በአምስት ወር ውስጥ ለማስረከብ ዝግጅታችንን እያገባደደ ነው የምንገኘው። የንግድ ሱቆቻችን ላይ ድርጅታችን የተለያየ ኦፈር አዘጋጅተናል። ደንበኞቻችን መቶ ፐርሰንት በሚከፍሉ ሰዓት ከሰላሳ እስከ አርባ ፐርሰንት የሚሆን ቅናሽ ማግኘት ይችላሉ። ስለዚህ ሙሉ ክፍያ ለሚከፍል ደንበኛ ከሰላሳ እስከ አርባ ፐርሰንት ቅናሽ ታደርጋላችሁ ማለት ነው? በትክክል ያው እንደነገርኩሽ ነው። ከአምስት ወር በኋላ የምናስረክብ ነው የሚሆነው። አሁን የቻክ ስራዎችን ጨርሰናል። በኋላ ወደ ሳይትም ሄደን ምናየው ይሆናል። ኦልሞስት የአምስት ወር ፕሮግረስ ነው። ያው በግንባታ ፍጥነት ማፕል ስቴት የምታውቁት ነው። ቦሌ 24 ጋም ያለውን የገነባ ነውን አፓርትመንት የንግድ ሱቆችም አፓርትመንት ቤቶችም ጥቂት ይገኛሉ። አሁን ታህሳስ ላይ እናስረክባለን። እሱንም አሁን የመጣሽበትም ሳይት መቶ ፐርሰንት ያለቀ ነው። ኦልሞስት ይሄኛውን አስረክበናል። ሶ ወደታችን እንውረድ እና ያሉትን የሱቅ ሳምፕሎች እያሳዮች አንዳንድ ነገር እናውራ ደስ ይለኛል። እንደነገርኩሽ አሁን የምንገኘው ሲግናል ሳይታችን ነው። መቶ ፐርሰንት ገንብተን ያስረከብነው የንግድ ሱቆች ናቸው። እንደምታዩ ደንበኞችም ገብተው ስራቸውን ጀምረዋል። እንደሚታየኝ አይ ቲንክ ሁሉም ሱቆች ስራ ጀምረዋል። አዎ። መልካም እንግዲህ አሁን ዲስካውንት ያደረጋችሁባቸው የንግድ ሱቆች ቦሌ ኤግዛክት ሎኬሽኑ ምን ጋር ነው የሚገኘው? ሎኬሽኑ ቦሌ መድኃኒዓለም ከቦሌ ሃይ ስኩል ፊት ለፊት ነው። ከኤርናሞል ከአደባባይ ወደ ሀያ ሁለት ሀገር ስትሄድ ፊት ለፊት ያለው ቦታ ነው። ያው በስተግራው ደግሞ አደባባ ስትሄድ የሚገኛል። ለንግድ በጣም ምቹ ቦታ ነው። ብዙ እንቅስቃሴ ያለበት ቦታ ነው። መሀል ቦሌ ቁልፍ ቦታ ማለት ነው። እሺ እዚህ ሳይታችሁ ላይ ምን አይነት የካሪያ አማራጭ አላችሁ? እንግዲህ ከሀያ ካሬ ጀምሮ እስከፈለጉት የካሬ አማራጭ አለን። ለተለያዩ ነገሮች መዋል ይችላል። ከቢሮ ጀምሮ እስከ ትልቅ እስከ ካፌም፣ ለፋርማሲም፣ ለተለያዩ ንግዶች መሆን የሚችል ነው። እንዳሳየሽ እዚኛው ላይም ሳምፕላሳችን አይተሻት፣ ስመጥር የሆኑ ካምፓኒዎችም ይገኙበታል። አይተሻቸዋል። ከታች ጀምሮ ብዬሽ አስባለሁ። ካፌዎች አሉ፣ ሴራሚኮች፣ ብዙ ነገሮች አሉ። ለተለያዩ የንግድ አገልግሎቶች መዋል የሚችሉ ናቸው ሱቆች መልካም። እንግዲህ እንዳልሽኝ ከሀያ ካሬ ጀምሮ ይገኛል። እንግዲህ ሳይታችሁን ያሉትን የካሬ አማራጮች ነግረሽኛል። አሁን ደግሞ ዋጋውንና የአከፋፈል ሁኔታውን አያይዘሽ ግለል። መልካም። እሺ፣ የካሬ ዋጋ ከመቶ ሰባ ሺ ጀምሮ አለ። የአከፋፈል ሁኔታው ደግሞ ያው አዲስ ነገርም አለ ያልኩሽ አለ መቶ ፐርሰንት ለሚከፍሉ ደንበኞቻችን ኦልሞስት አርባ ፐርሰንት እና ሰላሳ ፐርሰንት ዲስካውንት እናደረጋለን። እነሱ በጣም ትልቁ የሚጠቀሙበት ነገር ከአንድ ሱቅ ላይ ኦልሞስት ወደ ሶስት ሚሊዮን ብር ሶስት ሚሊዮን እና ከሶስት ሚሊዮን ብር በላይ ዲስካውንት አላቸው ማለት ነው። እሱ መክፈል ለማይችሉ ሰዎች ደግሞ ቅድመ ክፍያውን ሰላሳ ፐርሰንት በመክፈል ቀሪውን ደግሞ ቀስ ብለው መክፈል ይችላሉ። ያ ማለት በቦሌ ሶስት ሚሊዮን ብር ብቻ በመክፈል የሱቅ ባለቤት መሆን ይችላሉ። ቁልፍ እንግዲህ ሽያጭ ራሱ ሁለት ሚሊዮን ነው። እዛ አካባቢ አንድ ሚሊዮን እና ሁለት ሚሊዮን ሶ ተከራይተው የሚኖሩ ሰዎች፣ ቁልፍም ግዢ ላይ ያሉ ሰዎች በጣም ጥሩ አጋጣሚ ነው ማለት ነው ለነሱ። እንግዲህ ከዚህ ቀደም በአዲስ ገበያ ቻናላችን ላይ እናንተ ጋር መተን በርካታ ሳይቶችን አሳይተናል። እነሱ ስለ የንግድ ሱቆች አማራጭ ካለ ንገሪኝ ጥሩ እንግዲህ ያውኛ የንግድ ሱቅ ይዘን ስንመጣ መሀል ከተማ ላይ ነው ይዘን የምንመጣው ሾላ ገበያ ጋ ማለን የንግድ ሱቆች ከሃያ ካሪ ጀምሮ እዛኛው ሳይታችን ላይ ማግኘት ይችላሉ። እንዲሁም ደግሞ በቅርብ የምናስረክበው ቦሌ ከአደዋ ስቴዲየም ጀርባ ቦሌ 24 ማለት ነው። እሱ ጋም የንግድ ሱቆች ማግኘት ይችላሉ። የበዓል ዲስካውንት ያደረግንበት እንግዲህ ቦሌ እና ሞላ አካባቢ የሚገኘው ሳይታችን ላይ የስራ ባልደረባ ይዛ ይገኛል። ተጨማሪ መረጃዎችን እንዲሁም ፕሮግሬሱን በአካል ተገኝተሽ ለተመልካቾች አድርሽልን። ወደዛ ኒድ ሰላም እንዴት ነሽ እሺ እንኳን ደህና መጣሽ እሺ በቅድሚያ ራስን አስተዋውቀን እኔ ሞገስ እባላለሁ የዴማሆፕ ሪልእስቴት የሽያጭ አማካሪ ነኝ መልካም ሞገስ እንግዲህ ከዚህ ቀደም ዴማሆፕ ሪልእስቴት እዚህ ሳይት ላይ መተን ነበረ ከመጀመሪያው አሁን ፕሮግረሱ የጨመረ ይመስለኛል ምን ላይ ደርሳችኋል አሁን እንግዲህ እንደምታየው ነው ፕሮግረሱ ሙሉ ስትራክቸር ጨርሰን አሁን የንግድ ሱቆቹ ፓርቲሽን እና የአልሚኒየም ስራ ብቻ ነው ይቀራል። ግን ደሞ አፓርትመንቶቹ የፓርቲሽን ስራ እና የፊኒሽንግ ስራ ብቻ ነው ይቀራል። ጥሩ ነው። መሀል ቦሌ ኤግዛክት ሎኬሽኑ ምን ጋር ነው የምንገኘው? አሁን የምንገኝ ከቦሌ ትምህርት ቤቱ ፊት ለፊት ነን። ቦሌ መድኃኔዓለም ቤተ ክርስቲያን አካባቢ ማለት ነው። ከኤርናሙል ወደ 22 መሄጃው ላይ ያለው ይሄ በጣም የንግድ ቀጠና ያለበት ስፍራ ነው እና በጣም ብዙ ነጋዴዎች የሚፈልጉት ቦታ ስለሆነ እኛም ይሄንን ተገንዝበን ነው እዚህ ጋር ይሄንን ሳይት ለመገንባት አቅደን አሁን ላይ ዚህ ደረስ ነው ማለት ነው። ሱቆች እንግዲህ እንደምታዩ አሁን ፓርቲሽን ነው የቀራቸው። አብዛኞቹ ተሽጠዋል። አሁን ደግሞ ለበዓል ልዩ ቅናሽ አድርገን ነው እናንተን የሚጋበዝ ናችሁና ስለሱም አንዳንድ ነገሮች ለመንገር ነው የጠራናችሁ። መልካም እንግዲህ ይሄ ሳይታችሁ ምን ያህል ካሬ ላይ አርፏል? የህንፃው ከፍታ አጠቃላይ እስቲ እሱን ነገር ንገረን። እንግዲህ አሁን ይሄ ከግራውንድ እስከ ስድስተኛ ሙሉ ለሙሉ የንግድ ሱቆች ናቸው፣ እስከ ስድስተኛ ድረስ እና ሞል ነው ትልቅ ሞል ነው አንድ ሺህ አራት መቶ አካባቢ ካሬ ላይ ያረፈው ሶ በጣም ለንግድ ተመራጭ በሆነ ቦታ ላይ ነው። ሰፋፊ ካሬ ማግኘት ይችላሉ። ከካሬ ጀምሮ ነው እኛ ያቀረብ ነው፣ ግን ደግሞ በሚፈልጉት የካሬ አማራጭ፣ ምክንያቱም መርጃ አድርገው መንዛት ስለሚችሉ ካሬን አንገድባቸውም። በፈለጉት የካሬ አማራጭ ማግኘት ይችላሉ ማለት ነው። መልካም እንግዲህ የአብዛኛው ሰው ጥያቄ ሪልስቴት ሲነሳ ከገዛ በኋላ ቢሸጥ ቢያከራይ ያለውን ባሊ ማወቅ ይፈልጋልና በዚህ ረገድ ደግሞ ያለውን ነገር ንገረ አሁን ይሄ የሚገኘው እንግዲህ ቦሌ ነው። ቦሌ ደግሞ በጣም ለንግድ ከመርካቶ ቀጥሎ በጣም ተመራጭ የሆነ ቦታ ነው። በቀን ከሚሊዮን ብሮች በላይ እንቅስቃሴ ያለበት ቦታ ነው። ቁልፍ ዋጋ ራሱ እዚህ አካባቢ ብና ከሚሊዮኖች በላይ ነው እና እኛ ጠቅላላ ክፍያ ከሶስት ሚሊዮን ጀምሮ የንግድ ሱቆችን ያቀረብ ነው። ያ ማለት በሶስት ሚሊዮን የሱቅ ባለቤት ሆኖ ያነ ሱቅ ቢፈልግ ማከራየት ቢፈልግ መሸጥ ይችላል ማለት ነው። የተናጠል ካርታ የተዘጋጀላቸው ሱቆች ናቸው። ከጨረስን በኋላ የተናጠል ካርታ አዘጋጅተን ስለምንሰጣቸው ሪሴልን ማድረግ ከፈለጉ ሪሴል ማድረግ ይችላሉ ማለት ነው። ስለዚህ ሪሴልን ማድረግ ይችላሉ። ጥሩ። እንግዲህ አብዛኛው ቦታ ሙሉ ላይ የፓርኪንግ ችግር አለ እና በዚህ ረገድ እናንተ ጋር ምን ያህል የፓርኪንግ በቂ የሆነ የፓርኪንግ ቦታ አለ? አሁን ለሚገበያዩትም እንዲሁም ደግሞ ሱቁን ገዝተውም ደግሞ ለሚገቡትም በቂ ፓርኪንግ ስፔስ ይኖረናል። ሶስት ቤዝመንትን ያለው እንዲሁም ደግሞ በተጨማሪ ከዚዋ አጠገብ ለፓርኪንግ የሚሆን ቦታ አለን። ምንም አይነት ደንበኛውም አይጉላላ እንዲሁም ደግሞ ገዥውም አይጉላላም ማለት ነው። እንግዲህ እናንተ ለሽያጭ ያወጣችኋቸው ሱቆች ለምን ለምን አገልግሎት መዋል ይችላሉ? እንግዲህ ቦሌ ሲባል እንደምታውቂው፣ ያው ስልኮች፣ የካሜራዎች፣ የተለያዩ ፒሲዎች የሚገበያዩት ቦታ ነው እና ለእንደዚህ አይነት አገልግሎቶችን የሚውሉ ሱቆች አነስ ያሉ ካሬዎች አሉ። ከካሬ ጀምሮ ስለሆነ ለእንደዚህ አይነት አገልግሎቶች ለኮስሞ ቤቶች ለፋርማሲዎች ምቹ የሆነ ነው። እንዲሁም ደግሞ ለኦፊስ ወደ ስድስተኛ አካባቢ ያለው ደሁ በደንብ ተመራጭ፣ እንደነገርከኝ እንግዲህ ከሀያ ጀምሮ የካሬ አማራጮች ያገኛሉ፣ ብለኛል። በህንፃቹ ላይ ከግራውንድ እስከ ስድስተኛ ድረስ ባለው ሙሉ ነው ወይም የንግድ ሱቆች ነው። እዛ ላይ እንግዲህ እስኪ አሚኒቲው ማለትም ሊፍት በቂ የሆነ ሊፍት አለ። አዎ እንግዲህ ለነዋሪዎችም አሉበት ማለት ሚክስድ ዩዝ አፓርትመንት ነው። እና ለነዋሪዎችም እንዳይጉላሉ ብለን ሁለት ሊፍት የሰው እና እንዲሁም ደግሞ አንድ ደግሞ የዕቃ ሊፍት አድርገን የመጣ ነው። ከዚህ በፊት የሚያስረክብናቸው ሳይቶች ላይ እንደዚሁ ነው። አሁን ከዚህ ሳይት በተጨማሪም ደግሞ በዚሁ በአምስት ወር ውስጥ የምናስረክበው ሌላ ሳይት ላይ እንደዚሁ በተመሳሳይ ነው እየገነባን ያለ ነው። የቻይና ኮንስትራክሽን ባለሙያዎች ናቸው ሙሉ ህንፃዎችን የሚገነቡልን። በኮንስትራክሽን ላይ ምንም አይነት ጥያቄ የለብንም። ቆንጆ አድርገው ነው ገንብተው እያስረከቡን እስካሁን። ይህንልም ደግሞ በአጭር ጊዜ ነው እዚህ ላይ የደረሱት። አሁንም በአጭር ጊዜ ደግሞ ለማስረከብ ተዘጋጅተናል። በምን ያህል ጊዜ ግንባታው ተጠናቅቆ ለደንበኞች ታስረክባላችሁ? አሁን እንደምታዩ አንዳንድ የፊኒሽንግ ስራዎችና ያልሙኒየም ገጠማ የቀረን ሶ አምስት ወር ባልሞላ ጊዜ ውስጥ ሙሉ የንግድ ስራዎች ወደ ስራ ይገባሉ ማለት ነው። በአምስት ወር ውስጥ ማለት ነው። ተረክበው የራሳቸውን ንግድ መጀመር ይችላሉ ወይም ደግሞ ማከራየት ይችላሉ ማለት ነው። እንግዲህ እንደማየው እዚህ ሳይት ላይ ያለውን ሙሉ ነገር ነግረኸኛል። እስከ ስድስተኛ ድረስ ሞል ነው ብለኸኛል። ከዛ በላይ ሲ ያለው የምን አገልግሎት የሚሰጡ ናቸው? እኛ እንግዲህ ሁሉም ሳይቶቻችን ላይ የምንገነባው ሚክስድ ዩዝ አፓርትመንት ናቸው። ሲንግል አፓርትመንት ነው የምንገነባው። ያ ማለት አንድ ቢልዲንግ ላይ እስከ ስድስተኛ ድረስ የንግድ ሱቅ ነው፣ ከዛ በላይ ደግሞ ነዋሪዎች አሉ ማለት ነው። እና ከባለ አንድ መኝታ እስከ ባለ አራት መኝታ እዚሁ ሳይት ላይ ማግኘት ይችላሉ። እስከ 24 ድረስ ነው አሁን እየገነባን ያለ ነው። አፓርትመንቶቹ ከስምንት 8 ጀምሮ እስከ 24 አፓርትመንቶች ናቸው ማለት ነው። አፓርትመንቶቹ ደግሞ የራሳቸው ጂም፣ ስፓ፣ ሊም ደግሞ አዳራሽ ላይ ልጆች መጫወቻ ያላቸው ናቸው። መልካም እንግዲህ እንደነገርከኝ ከፍታው ጂ 24 ነው። እስከ ስድስተኛ ድረስ ሞላለው፣ ከ8 እስከ 24 ባለው ደግሞ የመኖሪያ አፓርትመንቶች አሉ። እዛ ላይ ከባለ አንድ እስከ ባለ አራት መኝታ ቤቶች ይኖራሉ ብለኸኛል። መልካም እንግዲህ በመግቢያዬ እንዳነሳውት እዚህ ሳይታችሁ ላይ መቶ ፐርሰንት ለሚከፍል ሰው የሰላሳ እና የአርባ ፐርሰንት ቅናሽ እንዳለ ነግረኸኛል። እሱን አጠቃለህ ንገረኝ። እንግዲህ አሁን እንደነገርኩሽ የበዓል ቅናሽ ላይ ነው የመጣችሁት። ደንበኛው ስልሳ ፐርሰንት ከፍሎ አርባ ፐርሰንቱን እኛ ችለ ነው ሱቁን መረከብ ይችላል ማለት ነው። እና ይሄ ድል የሚቆይ ደግሞ በጣም ለጥቂት ቀናት ነው። እሱ እንዲጠቀሙ ነው እናንተን የጠራናችሁ። ይህን ሳይት በደንብ አይተናል። እንግዲህ ሌሎች ያልጠቀስናቸው ሳይቶች የት አሉ? የእነሱስ ፕሮግረስ ምን ያህል ደርሷል? ይለው እስኪ እንግዲህ መጀመሪያውን የመጣሽበት ሳይት አለ አይደል? እሱ ሲግናል የሚገኘው ሳይታችን ነው። መቶ ፐርሰንት ገንብተን ለደንበኞች ያስረከብናቸው ነው። እንዲሁም ደግሞ በተጨማሪ ሀያ አራት ጋር አለ ሀያ አራት ቅዱ ከፍትል አጠገብ ማለት ነው። እዛ ላይ ደግሞ በአምስት ወር ጊዜ ውስጥ የምናስረክበዋለን። እዛ ላይ ጥቂት የንግድ ሱቆች አሉት። እንዲሁም ደግሞ ሾላ ሱመያ መስጊድ ፊትለፊት እያስገነባ ነው ያለው ሳይት አለ። በተጨማሪም ደግሞ ይሄኛው ሳይት አለ ማለት ነው። መልካም እንግዲህ ስለነበረን ቆይታ አመሰግናለሁ። በመጨረሻ ግን ማለት የምትፈልገው ነገር ካለ ድምስ እንግዲህ አሁን ይሄ ዲስካውንት ያወጣነው ለጥቂት ጊዜ ነው እና የእናንተ ደንበኞች ይሄን እድል እንዲጠቀሙ ብለን ነው እናንተን የሚጋበዝ ናችሁ ሶ በዚህች ባለን ጥቂት ቀናት ውስጥ ደንበኞች እንዲጠቀሙና ከስር በምናስቀምጥላቸው ስልክ ደግሞ ደውለው በዋትሳፕ ሊያገኙ ይችላሉ። በተለያዩ ሶሻል ፕላትፎርሞች ሊያገኙ ይችላሉ። ሶ ይደውሉልን። ይሄን እንድንጠቀሙ ላለው ስለምጣሽ ደግሞ በጣም አመሰግናለሁ። እንግዲህ ተመልካቾቼ የታች ባለው ስልክ እንዲደውሉ መተውም ሳይዝን እንዲገብኙ መልእክቴ ነው። ስለሰጠኝ ጊዜ አመሰግናለሁ። Thank you.